ሰርተሽ የደራ ልጅ ይተውለሽ የመሬ ልጅ ባንባረሽ ተውበሻል፣ አምሮብሻለን ተውበሻለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሙዓዜ የመሬዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በነገራችን ላይ እንደዚህ በቪዲዮ መውጣት ካቆምኩ ትንሽ ቆየት ብያለው። ድምጽን ሪከርድ ነው የማደርገው፣ ቪዲዮዎች ላይ ማለት ነው። እና ዛሬ ግን እንደዚህ መጥቻለሁ፣ ተመችቶኝ ማለት ነው። ተመችቶኝ እስከ ዛሬ ሳይመቸኝ ነበረ። እና ደግሞ ሀይምዬ እንግዲህ ቡራ በላይ ላይ ሌላ ሴት ጋር ሂዷል እያለች እንግዲህ በአሁን ሰዓት የብሩኬ ስም እየጠፋ ነው የሚገኘው። ይሄ ስም ማጥፋት ነው። እሱም ደግሞ የውሸት መረጃ የሰጡች ሰዎች አሉ። እንግዲህ ሀይምዬ እኔ ካለፈው ህይወቶች ለምን እንደማትማሪ አላቅም። ሀይሚዬ አንቺንና ብሩኬን ለማጣላት ብዙ ልጆች እየጣሩ እንደሆነ በደንብ አድርገሽ ታቂያለሽ። ከዚህ በፊትም የነበረ ጉዳይ እንደሆነ ማለት ነው። ዛሬ ላይም እንግዲህ እፍን አድርገሹ አድርገሹ አድርገሹ በራስሽ ሰዓት እንግዲህ ከአንዴም ሁለቴ ምንድን ነው ያጠፋሁት? ጥፋት ይህን ንገረኝ ሲልሽ ታውቃለህ፣ ካልነግርህም እራስ ተናገር ምን እንዳጠፋህ እያልሽ ራሱ ብሩኬን ስታፋጥጩ ነበረ። እና ትናንትና ግን ከፍፄ ጋር መታ እንግዲህ እውነታውን አፍርጠዋለች ማለት ነው ለሕዝብ። ሕዝብም ደግሞ ተቀባይነት አላገኘም፣ በመጣው ነገር ተቀባይነት አልተገኘም። ምክንያቱም ቡራዬን ጠንቅቀን ስለምናውቀው ማለት ነው የሰው ልጅ ፍጹም አይደለም ፍጹም አይደለም ይሳሳታል ነገር ግን ማለት ነው ቡራ ከአንቺ ምን አቶ ነው ሌላ ሴት ጋር የሚሄደው ጥያቄ ማለት ነው ከአንቺ ምን አቶ ነው ፍላጎት ካለው የፈለገውን ነገር እኮ ከአንቺ ማግኘት ይችላል ምናልባት ከኔ ስላላገኘ ነው ሌላ ሴት ጋር የሄደው ብለሻል ሀይሚዬ ማለት ነው እንደዛ ብለሻል። ኖ በፍጹም ማለት ነው ቢፈልግ አታመልጮም። አንድ ነገር ማለት ነው እስከ ዛሬም ማለት ነው፣ እስከ ዛሬም ያሰብንበት ደረጃ ላይ እንድረስ ሀይሚዬ ያደራ ልጅ ናት። አሁን ላይ ምንም ነገር እኔ እናሷ ማድረግ አንችልም ብሎ ሲናገር ነበር። ሁሉም የሚናገረው ነገር ነው ማለት ነው። እና እኔ ምንድን ነው የምለው ይሄንን ያሉሽ ሰዎች ብሩኬ ከሴት ጋር ይተነዋል፣ ብሩኬ ከሴት ጋር እንደዚህ አደረገ ያሉሽን ሰዎች ይዘሽ ልን መታሽ ማለት ነው። የብሩኬ ስም እንዲጸዳ እንፈልጋለን እኛ በበኩላችን፣ እኔ እፈልጋለሁ እንዲጸዳ ስሙ። ምክንያቱም ተደባብሶ ምናምን በይቅርታ ምናምን የሚታለፍ ነገር አይደለም። እንደዚ ያሉሽ ሰዎች ሊጠየቁ ይገባል ሀይሚ። ምክንያቱም ቀላል ነገር አይደለም፣ ዝም ብሎ የሚታለፍ ነገር አይደለም። ከሴት ጋር ሄደ እንዲህ አለ፣ ከሴት ጋር ተኛ ምናምን ቪዲዮም ሊመጣ ይችላል። ቪዲዮ ራሱ ቢመጣ እንዳታምኑ፣ የሁለት ለምራ እንዳታምኑ፣ ኢዴት ተደርጎ ሊመጣ ይችላል። ይሄ ከሴት ጋር አወራ ምናምን ለምትሉ ደግሞ ሰው እኮ ነው እንዴ፣ ሴት ጓደኛ ይኖረዋል። እንዴት ነው ማያወራው? እንዴ እናንተ ከወንድ ጋር ተወሩም እንዴ? እኔ አሁን ወንድ ጓደኞች ናቸው ያሉኝ ብዛት ማለት ነው፣ ቁም ነገር ብዛት ወንድ ጓደኛ ነው ያለኝ። ከወንድ ጓደኞች ጋር አወራለሁ እማወራው ግን ይሄ ሲስተር ብራዘሪ እንጂ ሌላ ነገር አይደለም። ስለዚህ ብሩኬ ከሴት ጋር ኳስ ቢያወራ ለምን አወራህ ብለን ልንጠይቀው አይገባም፣ በፍጹም ማለት ነው። ስለዚህ ምንድነው የምላችሁ ስሙ እየጠፋ ነው ያለው በዚህ ሰዓት፣ በእርግጥኛ ውሸት እንደሆነ ሁላችንም አውቀናል። ሲቀጥል ደግሞ ማለት ነው የብሩኬን ስም ለማጥፋት ሀይሚ፣ እኔ ራሱ አንቺ በጣም ብልጥ ልጅና ጎበዝ አርቀሽ የምታስቢ ልጅ አድርጌ ነው ማስብሽ እና ሌላ ሰው መጥቶ ስለ ብሩኬ መጥፎ ነገር ሲልሽ አምነሽ ተቀብለሽ ከአንዴም ሁለት ሶስት ጊዜ እሱን ስትቆጩ ስታመናጭቂው በጥፊ ሁሉ ስትመችው ነበረ ማለት ነው እና እንደዛ በማድረግሽ ራሱን በጣም ቅር ብሎኛል። ለዛውም ደግሞ አይመለከታችሁም ለምንድን ነው እናንተ የምትናገርኝ ስትይ ነበር ማለት ነው እና እኛ ለአንቺ ብለን ነው ሀይሚ። እኔ በበኩሌ ለራስሽ ነው ሀይሚ ምክንያቱም በአሁን ሰዓት ዋሽቶ የሚያጣላ እንጂ ዋሽቶ የሚያስታርቅ ሰው የለም። ከአንቺ ቀምተው ለራሳቸው ለማድረግ የሚጥሩ ሰዎች አሉ፣ ብሩኬን ማለት ነው። ብሩኬን በጣም ምርጥ ልጅ ነው፣ የሚወደር ልጅ ነው። ከጸባይ ጸባይ፣ ከመልክ መልክ፣ ከስነ ምግባር ስነ ምግባር አሟልቶ የሰጠው። ለዛውም ደግሞ ኩሩ ቤተሰብ ኩሩ ቤተሰብ እሙሽዬ አሁን አማቴ ብትሆን እንደው ከነ ቡራ ቤተሰብ ብቀላቀል ብላችሁ አስባችሁ፣ እኔ አሁን ከእነንተና ማለት ነው የነ አዲስ ዜማን ታውቃላችኋ? አዲስ ዜማ እነ ቃልዬ ምናምን ከእነሱ ፋሚሊ መቀላቀል መታደል ነው። በጣም ጨዋ የጨዋ ዘር ናቸው። በቃ አሁን ሶስቱም ወንድሞቹ ማለት ነው ሄኖክ አቤላ፣ ከዛ ደግሞ እነ ረዱ ማለት ነው እነ ቃልዬ በጣም ደስ የሚሉ በቃ ለር ፍቅራቸው ምናቸው ያለው ነገር እና ልክ እነ ቡራም ጋር ደግሞ ያ ነገር አለ ማለት ነው። እና ከእነሱ ብንቀላቀል ብለው ብሩኬን ለመንጠቅ ውድ ጉድ የሚሉ ሴቶች ሊኖሩ ይችላሉ። እና አንቺ ደግሞ ለእነሱ እጅ መስጠት የለብሽም፣ የኔ ቆንጆ ሀይምዬ ብልጥ መሆን አለብሽ። ብሩኬ ከሴት ጋር አየ ነው፣ ብሩኬን አልጋ ቤት አየ ነው፣ ብሩኬ እንደዚህ አየ ነው ቢሉሽ፣ ፎቶ አቀነባብሮ ቢመጡ ቪዲዮ አቀነባብሮ ቢመጡ በዓይንሽ ካላየሽ እነሱን መቀበል የለብሽም በፍጹም ማለት ነው ማመን የለብሽም እኔ እንዴት እነሱን አምነሻቸው ብሩኬን መጠርጠርሽ ራሱ ለእኔ ራሱ ገርሞኛል ሃይምዬ አንዳንድ ልጆች ደግሞ ሴት ሆነሽ ከሴት ጎን አትቆሚም ወይ ትሉኛላችሁ እኔ እኮ አሁንም ቢሆን እንዲሆን ከሃይምዬ ጎን ነን ግን ሃይምና ብሩኬን ለማለያየት የሚደረገው ነገር የሚደረገው ነገር ጥሩ ስላልሆነ ሀይሚ ለምንድን ነው እነዛን ሰዎች የሰማሻቸው ነው የምለው እንጂ ሀይሚን ጠልቻት ለሀይሚ ሳላስብ ሳላዝን ጠልቻት እንዳይመስላችሁ ግን በፍጹም እንደዚህ አይነት ሰዎችን መቀበል የለባትም እናንተም ማመን አለባችሁ አንድ አሁን ለምሳሌ ባለትዳር እንድትሆኑ ትችላላችሁ ፍቅረኛም ያላቸው ሰዎች ልትኖሩ ትችላላችሁ እዚህ ጋር ማለት ነው እና ዛሬ እኮ ባልሽ ከሴት ጋር አየሁት ብትልሽ አንድ ሴት መታ። ልታምኛት ነው ያቺ ሴት ወይም ባልሽን የምትፈልገው ልትሆን ትችላለች ወይንም ደግሞ በሁለታችሁ የምትቀና ሴትም ልትሆን ትችላለች ሁለታችሁን ለማለያየት ማለት ነው ስለዚህ በአይናችሁ ካላያችሁ ማለት ሰው ስላላችሁ ብቻ አምናችሁ መጣላት የለባችሁም በፍጹም በተለይ ሐይሚና ብሩኬ ማለት ሐይሚና ብሩኬ አሁን ላይ ያላችሁበት ነገር በጣም ደስ የሚል ነው ሰው ይወዳችኋል፣ ታዋቂ ናችሁ እና እንደዚህ አንዳንድ ጊዜ ታዋቂዎች የሆኑ ሰዎች ጋር ማለት ነው በቃ የሆነ እንከን አይጠፋም። ማለት በቃ ሰው ለማጋጨት ወይ ለማለያየት ብዙ ነገር። በነገራችን ላይ የማይታወቅ ሰው አይታወቅም ማንም ትዝ አይለውም። ማንም ታዋቂ ሰዎች ግን ብዙ ጊዜ ስማቸው ይጠፋል። ያላደረጉትን አደረጉ ይባላሉ። በሆነ ሌላ ሰው ባደረገው እነሱ አደረጉት ተብሎ ይቀጠቅጣሉ፣ ብዙ ነገር ይባላሉ እና ይሄንን ነገር ደግሞ ማሰብ አለብሽ። ከዚህ በፊትም ደግሞ ፍቅረኛ ፍቅረኛ ነኝ ብሎ መጥቶ እንዴት እንደበጠበጣችሁ ታውቂያለሽ። ሌሎች ሴቶችን ብሩኬን እናፈቅረዋለን እያሉ በውስጥ ሲያስፈራሩሽ እንደነበረ በደንብ አድርገሽ ታውቂያለሽ። ይሄን ሁሉ እያወቅሽ ግን አሁንም ደግሞ ሌላ ሰው መጥቶ ብሩኬ እንዲህ እንዲህ እንዲህ ነው ቢሉሽ ፈጽሞ፣ እንደውም እኔ እኔ እንዳች ብሆን በፍጹም እኔ ብሩኬ አያደርገው እኔ ብሩኬን ካላየሁት በስተቀር ባይኔ በብረቱ አላምናችሁም ብለሽ እነዛን ሰዎች ማለት ነው እግራቸውን ሰብረሽ ማባረር ነበረብሽ። ፈኝጌ ጭራሽ እነሱን እንትን ብለሽ አስበሽ እነሱ ያሉሽን ሰምተሽ በዚህ ልክ ብሩኬን መጠርጠር እራሱ የለብሽም የለብሽም። እና አሁንም ቢሆን ጊዜ አለሽ። የብሩኬ ስም አታጥፉት፣ አታጥፉት፣ እኔ አታጥፉት ነው የሚለው። አታጥፉት እና ሐይሚዬ ወደ ራስሽ ብትመለሽ መልካም ነው ብዬ አስባለሁ። ቡራ ደግሞ እንደዛ እንደማያደርግ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም ያጣ ሰው ነው፣ ያጣ ሰውና ሱስ ያለበት ሰው የሴት ሱስ ያለበት ሰው ሴቶችን የሚቀያይረው ከሴት ሴት ሴት ሴት የሚሄደው ማለት ነው። እና ብራጌ ደግሞ እንደዚያ አይነት ጸባይ የለበትም ማለት ነው። ስለዚህ ያንን ያለችሽን ልጅ ፎቶዋን ወይንም ደግሞ በአካል ይዘሽ ልንመተሽ ቁጭ ማድረግ አለብሽ። ቴክስት ተደረገልኝ ምናምን ምናምን የሚባል ነገር አንፈልግም። ቴክስት አይተሽ ከሆነ ሐይሚ በውስጥ መጥተው ብቻ ቴክስት አይተሽ ከሆነ ወይንም ደግሞ ፎቶ ልከውልሽ ከሆነ እንደዛ ያሉሽ፣ እና ሶሻል ሚዲያ ላይ ወተሽ ብሩኬን የተናገርሹ በጣም ትልቅ ስህተት ነው። የተሳሳሱ ማለት በጣም ትልቅ ስህተት። ምናልባት የራስሽ ሰው የሆነ የቅርብሽ ሰው የሆነ ቅርብሽ በጣም የምትቀርቢ ጓደኛሽ ከሆነ የነገረሽ ደግሞ ወጥቶ ያ ሰው እንዲነግረን እንፈልጋለን እንጂ ይሄ በቴክስት ምናምን የማታውቂው ሰው ሜሴጅ ስለላከልሽ ወይም ፎቶ አቀነባብሮ ስለላከልሽ ምናምን አንፈልግም። ይህ ምንድነው? አንቺ ከብሩኬ መጣላት ትፈልጊያለሽ ማለት ነው። እንደዛ ከሆነ መጣላት ትፈልጊያለሽ፣ በሆኑ ባልሆነው ብሩኬን መጨቃጨቅ ትፈልጊያለሽ ማለት ነው። እና እኛም እንጋፈጣለን፣ ሁላችንም እንጋፈጣለን። እንጋፈጣለን ብሩኬ ሀይምዬ፣ አንቺ ጋር ማለት ነው የሚያስፈራራሽ አካል ካለ የሚያስፈራራሽ አካል ካለ አለን ልሽ፣ ችግር የለም አለን ልሽ። ከሴት ጎን ለምን አትሆንም የምትሉ ከሆነ ከእውነት ጎን ነው የሆነው፣ ከእውነት ጎን ይሄ ነገር ሃይሚዬ ጋር ቢደርስባት ራሱ ብሩኬ መቶ ሃይሚ ከሌላ ወንድ ጋ ግንኙነት አለሽ ምናምን ምናም ቤ እኔ ሃይሚዬ አታደርግም ብዬ እናገራለሁ ማለት ምክንያቱም ስለምናውቃት ከብሩኬ ምን አታነው ሌላ ወንድ ጋ የምትሄደው ምን አታነው ነው የምትሄደው ሌላ ወንድ ጋር። ስለዚህ ከጎን አንቆማለን። አሁን ከጎን የምቆመው ከብሩኬ ጎን እንጂ ከሃይሚ ጎን አይደለም። አሁን ምክንያቱም ሃይሚ ናት ብሩኬን እየወነጀለች ያለችው እና ከሴት ጎን ቁሙ አትበሉ። እናንተ ያማችኋል። እንዲ አንዳንድ ልጆች ግን የሆነ ጤነኛ አደላችሁም። አሁን ሃይሚን እንደዚህ ስናገር ሃይሚን ጠልቻት እንዳይመስላችሁ በነገራችን ላይ ሃይሚን ጠልቻት አደለም። ምክንያቱም ህይወቷን የሚበጠብጠውን ነገር መስማት የለባት መስማት የለባት ይሄንን አጀንዳ ተቀብላ ብሩኬን ጠርጥራ በዚህ ደረጃ ማናገር ብሩኬን አልነበረባትም። ብታናግረው እንኳስ በውስጥ መጨረስ ትችል ነበር፣ ግን እሷ ሶሻል ሚዲያ ላይ ይዛው መጥታለች። ከሴት ጋር እንዲህ ብለ እንዲህ ብለ ብላ ማለት ነው ከካሜራ ጀርባ ብላ ነበር። ከካሜራ ጀርባ እንኳስ አልነገረችውም። ገባችሁ አደለ? ስለዚህ ወይም ስራ ከሆነ እንቆጠብኛ ማለት ነው። ስራ ከሆነ ስራ ነው ብለን እንቆጠብ። ከመናገር አይምዬም እንዳትቀየምን እንደኛ ደግሞ ለምን እንደምትቀየምን። እራሷ ናት ያመጣችሁ እኮ ቤተሰብ ራሷ ናት ያመጣችው፣ እኛ አይደለም ያመጣ ነው። እና እንደዛ ነው ውዶቼ፣ ማሮቼ። ለማንኛውም ቡራዬ ጨዋ፣ የጨዋ ልጅ የሙሽዬ ልጅ ማለት ነው። የሙሽዬ ልጅ ለክብሩ የሚጨነቅ እንመሰክርለታለን። ከማንም ጋር የሚጋደም ከማንም ጋር የሚላላስ ከማንም ጋር የሚንዘላዘል ወንድ አይደለም፣ ብሩኬ አይደለም። ስለዚህ ሁላችንም ከብሩኬ ጎን ልንሆን ይገባል። ከብሩኬ ጎን ሆናችሁ ማለት ደግሞ ሀይሚዬን ጠላችሁ ማለት አይደለም። ነገ ጠዋት ሀይሚዬንም ብሩኬ እንደዛ ቢላት ጊዜን እንቀጠቅጠዋለን፣ ብሩኬን ማለት ነው። እና ውዶቼ ማረቼ ለማንኛውም ልጆቹ እንዲመጡልን እንፈልጋለን። ስም በማጥፋት ራሱ ይከሰሳሉ። ስም በማጥፋት ራሱ ይከሰሳሉ። ምክንያቱም የብሩኬን ስም አጥፍተዋል ማለት ነው። አጥፍተዋል፣ አንለቃቸውም። አንዳንድ ሰው ለራሱ ሲፈልግ ማለት ለራሱ ሲፈልግ የሰው ሕይወት ይበጠብጣል። አይገርምም? የሰው ሕይወት ይበጠብጣሉ። ይሄ በጣም ብልግና ነው፣ ሲቀጥል በጣም ብልግና ነው። እንደዚህ አይደረግም። እና አርፋችሁ ተቀመጡ ነው የሚለው። ሀይምዬ ደግሞ ወደ ራስሽ ተመለሽ፣ ራስሽ ቆም ብለሽ አዳምጭ። ሰው ስላለሽ ብቻ መነዳት የለብሽም። እኔ በራስሽ የምታስቢ በራስሽ የምትንቀሳቀሽ ልጅነሽ ብዬ ነው የማስበው፣ ነገር ግን ሰዎችን መስማት ወዘተ ማለት ነው፣ ጥሩ አይደለም። የሚጠቅምሽን እና የሚጎዳሽን ነገር ጠንቅቀሽ ስለምታውቂ ማለት ነው። ለማንኛውም የእኔ ምርጦች፣ የኔ ምርጣ ምርጦች፣ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሁላችሁም ከቡራዬ ጎን ቁሙ። ቡራዬ ጨዋ ነው። ቡራዬ የሴት ችግር የለበትም። ቡራዬ የመሳሳም ችግር የለበትም። ቡራዬ ከሴት ጋር የመለጠፍ ችግር የለበትም። ቡራዬ ሸበላ ነው። ቡራዬ ሥርዓት ያለው ልጅ ነው። ቡራዬ ማለት ነው። ቡራዬ እኔ እኮ ቡራዬ ቡራዬ ስል ግን የምትናደዱት እኖራላችሁ። እኔ ለምን እንደሆነ አላቅም። ሀይምዬ ሀይምዬ እምላለሁ እኔ ሀይምዬ ሀይምዬ ሀይምዬ ቀብረራዋ፣ ሀይምዬ ኩርዋ፣ ሀይምዬ ጀግናዋ እላችኋለሁ። ዛሬ ግን ቡራዬን ነው ማደንቀው። ሶሪ ቡራዬ ጅንኑ ማለት ነው። ጅንኑ ብያዋለሁ እኮ ስሙ ራሱ ጅንኑ ጅን። እንዲ ኮስተር ያደንቅ እንዴ ኮስተር ሲል ቀይታችሁ ከባለፈው ራሱ ደብቀኛል ደብቀኛል ስትለው ከተናገርሽ ተናገሪ ምንድን ነው የደበኩሽ እኔ የደበኩሽን ነገር ሳላቅ እንዴት አድርጌ ልናገር እኔ ቻው ብያችሁ ወሬውን እራሱ ቀጠልኩት በቤተሰብ በደህና ተሰርተሽ የደራ ልጅ